እንቆቅልሽ እንቆቅልሽ እንቆቅልሽ እንቆቅልሽ። አሁን እንቆቅልሽ ተከታታይ የራዲዮ ድራማ የሚቀርብበት ሰዓት ነው። ደራሲ እሱ ባለው ይርጋ። አዘጋጅ አልማዝ ቸኮለ። እንቆቅልሽ ባለፈው ሳምንት። ገበያ እንዴት ነው ጋሽማሪ? ምንም አይልም ጥሩ ነው። ያው ባህር ዳር ከተማ በየጊዜው እያደገች ስለምትሄድ የኮንስትራክሽን ምርቶች በተለይም ደግሞ ስሚንቶ ጥሩ ገበያ እንደሚኖረው እገምታለሁ። አዎ ግን አንዳንዴ የሲሚንቶ ማምረቻ ፋብሪካዎቹ ጋር ምርት ይጠፋና እዚህም እጥረት ያጋጥመናል። ታዲያ ለሱ እኮ ጥሩ ዘዴ ያለው። የምን ዘዴ? ቆይ አንድ የኔ ጓደኛ አለ፣ አስተዋውቀውትና ስሚንት ኦርደር ሲያደርጉ ቶሎ ቶሎ የሚያስመጡበትን ዘዴ መፍጠር ይቻላል። ያንንማ ብታረግልኝ እኮ ጋሽማሪ፣ ስፈልጎት ነው የመጡት። በቀደማ ስርፍ ሰጥተውኛል። አዎ ምን ነው አነሰ? አረ እንደውም በሶብኛል። ስለ በዛብኝም፣ ለሌሎች ከኔ ለባሱ ዳዎች አካፍያቸዋለሁ። ከፈለጉ ሂዱና የጠይቋቸው። እናንተ ሀብታሞቹ ግን ካላችሁ ሀብት ለሌላ ማካፈል አይደለም ማቅመስ እንኳን አትፈልጉም ማለት። አንተ እኮ ኢሳያስ፣ እኛ ብሩን እንዴት ለብተን እንደምናመጣው ስለማታውቅ ነው። ሀብታም መንግስተ ሰማያትን ከሚወርስ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይሻለዋል አላል። ድንቅ አባባል። በተለይም የእኛ ሀገር ሀብታሞች መንግስተ ሰማያትን ሳይሆን መውረስ የምትፈልጉት መንግስተ መሬትን ብቻ። እኔ ሀብታም የሚያደርገውትን ነገር ልንገሮት፣ ጋሽማዋሪ አልፈልግም፣ ምክንያቱም እኔ ያለኝን ነገር ተመስገን ብዬ የምንወር ሰው ነኝ። ሀብታም የሚያደረገውት እውነት ነው። ሀብታም የሚያደረገውት እውቀት ነው። ሀብታም የሚያደረገው ጥሩ ስነ ምግባር ነው። ገንዘብ ብቻውን ግን ሀብታም አያደርግም ነው። እንደውም ይሄን አስመልክቼ አንድ አባባል ልንገሮት፣ አንዳንድ ሰው በጣም ድሃ ነው ምክንያቱም ያለው ገንዘብ ብቻ ነው ይባላል። ኢሳያስ እንግዲህ የማላውቀውን ነገር እያነሳ ትፈላሰፍ። ገነት ታሪክ መፈልፈሏን ቀጥላለች። ዛሬ ደግሞ ምን ትሰማ ይሆን? ክፍል ስምንት እንደሚከተለው ይቀርባል። አባዬ ግን በጣም ታዝቤ ያለሁ በምኑ የታዘብሽኝ ገንዬ? አንተና እማዬ ምርጥ ፊልም የሚወጣው የፍቅር ታሪክ እያላችሁ ወይ፣ ለምንድን ነው እስከዛሬ ድረስ ያልነገርከኝ? ታሪካችን በእናትሽ አንደበት ሲነገር ይጠናል ብዬ ነው እሷ እስክትነግርሽ ዝም ያልኩሽ እኮ። ገንዬ፣ አባዬ ሞት እማዬ ስታወራልኝ አፌን ነበር የምታስከፍተኝ። እና ጥሩ ሰው ወሬኛ ናት እያልሽ ነው? አረን ያላልከው። አንዳንድ ታሪኮች ግን በታሪክነታቸው ብቻ ሙሉ አይሆኑም። ለምሳሌ የታላቁ ደራሲ ክቡር ዶክተር ሐዲስ ዓለማየሁ የመጠቀ ምን አፈጠራ የሆነው ፍቅር እስከ መቃብር ሲተረክ ሰምታችሁታል አይደል? አዎ፣ የኛው ሀገር ታሪክ ስለሆነ እኔማ ከአንዴም ሁለቴ ያዳመጥኩት። እሱን የፍቅር ታሪክ ሙሉና ተወዳጅ አደረገው ተራኪው ወጋየሁ ንጋቱ ነው። አይ አተራረኩ፣ አየህ፣ ድምፁን አመራ፣ እንደው እኮ በሀሳብ ወስዶህ እዚያው ታሪኩ የተሰራበት ቦታ እኮ ነው የሚያደርስህ። እማዬም የሁለታችሁን የፍቅር ታሪክ ስተርክልኝ አባዬ ሁሉም ነገር በሀሳቤ ተስሎ ይታየኝ ነበር። እና እናት ወጋየውን ለማከል ምን ይጎላታል? ምለ ምንም አይጎላትም። እኔ የምለው ግን ግን፣ አቤት አባዬ፣ እናትሽና እኔ እሷ ወዲህ ወደ ባህር ዳር እንዴት እንደመጣን ምን ያህል እየተሳቀቅን እንኖር እንደነበረች ነግራሻለች? አልነገረችኝም። ታሪካችሁ ምዕራፍ ሁለት ካለው፣ በይ በይ በይ ማዬ እንደጀመርሽ ትቀጥልኛለሽ? እሺ፣ ከሀገራችን ተሰደን ነበር ብዙ ሀገር ስንንከራተት ኖርና፣ በመጨረሻ አባት ጎበዝ ነጋዴ ስለሆነ ከጅንጅብ ንግድ አንስቶ ይኸው አሁን የደረስንበት ቦታ ደርሰናል። በቃ ሆነ። ታዩባክሻታንሽ የመጀመሪያው ልጃችን አማኒዩልን ሲወልድ ያየው ስቃይ መቼም አይረሳኝ። የመጀመሪያው ልጅ ማን ነው? እኔንም ይሰማኝ ነው እንዴ? እናትሽ አንዳንዴ አንዲ እንዲ እንዳሁኑ የሚያዘላብን ነገር አለ። አልገባኝም ማለት እናትሽ ዝም ለብራ ስትዘላጥ ነው እንጂ የመጀመሪያዋ ልጃችን እንኳን አንቺ ነሽ። አው የመጀመሪያዋ ልጃችንም አንቺ ነሽ። ግን አንቺ ስትወለጅ ብዙም ምጡ አላስቸገረኝም። ታዲያ ለምን እንዳነገጥ? አይ አልደነገጥኩም። ደግሞስ ምን ያስደነግጠኝ ስትጠብቁ ሁለተኛ ላይ አማኑኤል ስትወድ የተሰቃየችው ስቃይ ትዝ ብሏት እኮ ነው። ግን ይ አዎ እሱ ትዝ ብሎኝ ነው። እማዬ እኔን ስትወልጅ ግን ምንም ችግር አልገጠመሽ ማለት? የአንቺ ጊዜማ ምንም ችግር አልገጠመም። ስለዚህ ከአማኑኤል ይልቅ እኔ በጣም እድለኛለሁ ነኝ ማለት ነው። እዚያ እኮ ነው ስምሽም የገነት በር ወይም የገነት ያን ነው ደስ የሚል ስምን ያወጣችሁልኝ። ግን ከአማኑኤል በኋላ ሌላ ልጅ አልደገማችሁም ለምንድን ነው አባዬ? ይሄም እኮ እኔም ሌላ አንድ ወንድም ወይም ደግሞ አንድ እህት ኖረኝ ነበር። እናትሽ አማኑኤልን ስትወልድ አንቺ ሕፃን ስለሆንሽ ትዝ አይልሽም እንጂ በጣም ታማ ነበር። አማኑኤልም የተወለደው በብዙ መከራና ዶክተሮቹ እናትሽን ኦፕራሲዮን ካደረጓት በኋላ ከዛም በኋላ ልጅ ወልዳለሁ ብል በሕይወቴ ላይ አዳጋ መጋብት እንደሆነ ዶክተሮች ስለነበሩ ለአማኑኤል እህት ወይንም ወንድም ሳደግምለት ልጃችንን ብቻውን አስቀርተነዋል። እንዴ እማዬ፣ እንዴት እንዴት ነው የምታወሉ? ለአማኑኤል ብቻ ነው ወይስ ለእኔም ጭምር ነው? እህት ነው ወንድም ያልደገማችሁ? ለአንቺም ጭምር ነው እንጂ ገንዬ። እማዬ እኮ ለአማኑኤል እህት ወይም ወንድም ሳንደግምለት፣ እሷን ታያት እባክሽ። አንዳንዴ እንደዚህ እንዳሁን ወፈፍ የሚያደርጋት ነገር አለ። ብዬሻለሁ እኮ ከሁለታችሁ በኋላ ልጅ ያልደገምኩት አማኑኤልን በውብ ራሴን ወልጄ ከዛም በኋላ ትወልጂም ስለተባልኩ ነው። እማዬ ግን ከኔ ይበለጠ አማን ይልና አረ ምትወጪው አራንችንም ወድሻለሁ አባት ሴት ልጁን እናት ደግሞ ወንድ ልጇን አስበልጠው ይወዳሉ ሲባል ስንት ቸፈውኝ እኔ ግን ሁለታችሁንም እኩል ነው መወዳት ቀጣፊ አሁን አባትሽን የምትወጂውን ያህልም እኔ ናቶች ይልቅ ከአማኑኤል ጋር ምንድን ነው በምትሉት በዚያ በእንትናችሁ ትገናኛላችሁ በፌስቡክ ነው ወይስ በኢሜል እሱንም እንግዲህ አንቺ ወጪው እንጂ እኔ ምኑን አውቄው ብለሽ አዎ እንገናኛለን። አሁንማ የተለያዩ የመገናኛ ዘዴዎች እየተፈጠሩ ስለሆነ አማኑኤል ጋር እንደፈለግ ነው መገናኘት። ዋናው ነገር እሱ ነው። ልጅ፣ እንዴት ነው ደህና ነኛለሽ? አማኑኤል በጣም ደህና ነው ማ። ትምህርቱንም በአግባቡ እየተከታተለ መሆኑን ነግሮኛል። ጎሽ ልጄ፣ ትምህርቱን ጨርሶ መጥቶ አይኑን የማይበት ጊዜ ናፍቆኛል። እሱም እኛ በጣም እንደናፈቅ ነው ነግሮኛል። ልጅን የነጠቀችኝ አሜሪካ እግዚአብሔር ይልሽ። ግርምሽ እንጂ ይሄን ሰሙ ምን ተገኝቶ ነው? ዋክ እንዴት ስለገኒ አንድም ቀን ስታወራ ሰምቼ አላውቅም። ማውራት ካልፈለግኩ ነው ወይስ ስለ እሷ ሁሌ ማውራት አለብን? አይ በቃ ያ ሁሉ ፉከራ ውሃ በለው አይደል? እንደማይበላውማ በቅርቡ አሳይሻለሁ። ከገኒ ጋር ተግባባችሁ እንዴ? ለጊዜው አልተግባባንም፣ በቅርቡ ግን እንግባባለን። እኮ ምን ታገኝተው ነው የምትግባቡት? ገኒን በአባቷ በኩል እያጠመድኳት ነው። አጅሬ እኮ የምትፈልገውን ነገር ለማግኘት የማትፈነቅለው ድንጋይ የለህም። ከዚህ በኋላ እሱ አልፈልግም ካለች፣ አንተስ ለምን አትተዋት? አልተዋትም። ብተዋት እንኳን በእጄ ካስገባዋት በኋላ እኔ ራሴ አልፈልግሽም ብያት እንጂ እሱ አልፈልግህም ብላኝ አልተዋት እንዴ። በነገራችን ላይ ከፈለቀ ጋር ምንም አይነት ግንኙነት እንደሌላቸው በተጨባጭ አረጋግጫለሁ። ማረጋገጫ ምንድን ነው? ማለቴ በምን አረጋገጥክ ነው? ወይስ እዚህ ቢሮ አካባቢ አብረው ስለማይታዩ ነው? አይደለም። አባቷም ራሳቸው ገነት ምንም አይነት ፍቅረኛ እንደሌላትና ቢኖራት ኖሮ ለሳቸው እንደምትነግራቸው ነግረውኛል። በዚህ እንኳን አትሾድ፣ ምክንያቱም እኔ በትክክል የማውቀው ነገር ስላለ ነው። ምንድን ነው የምታውቀው? ምን ነው? በቀደም የፈሌት እዚህኛ ቢሮ መጥታ ነበር። ቆይ፣ ምን ልታደርግ የመጣች ይመስላል? የመጣችው ወንድሟ ጋር ይመስለኛል። ኧረ እባክህ እንዴ! ወንድሟ ጋር ከመጣች ታዲያ ገነት ቢሮ ምን ልታደርግ ገባች? እሷ ቢሮ ገብታ ነበር መግባት ብቻ ሳይሆን ለብዙ ሰዓታት አብራ ቁጭ ብላ ቆይታ ስታወራን ይወጣል። እና ይሄ ትርጉሙ ምንድን ነው? ትርጉሙ እንዴ ትርጉሙማ ፈለቀና ገነት ከመቀራረብም አልፈው ቤተሰቦቻቸው ቀስ በቀስ እየተቀራረቡ መሆናቸውን የሚያመለክተው። ይህ ምናምንቴ አሁን ከእኔ በምን ተሽሎ ነው እውነት በገነት የሚወደደው? እውነት ለመናገር እንኳን ፈለቀ ምናምንቴ የሚባል ሰው አይደለም። ምናምንቴ ነው አይደለም ካልሽ፣ ደግሞ አንቺ ይጂን አዝረሹ ዙር። እሺ፣ ያረጋሩሽ በእናትህ አትቆጣ እንዴ ረጋ በል እንጂ። እኔ እኮ በማይጨበጥ ነገር ላይ ጊዜን በከንቱ አታሳልፍ ብዬሽ ነው። እጂ ውሻ! ይልቅ አንተም ለራስህ የምትሆንህን ሴት መርጠህ ገነትን ማስቀናትና ማንጨርጨር ነው ያለብህ። ነገርኩሽ እኮ መጀመሪያ ገነትን በእጄ አስገብቼ ከዛ በኋላ እኔም እንደሷ እንደማልፈልጋት እስካልነገርኳ ድረስ ደስታ አላገኝም። እኔ እኮ ለአንተ ብዬ ነው እንጂ፣ እኔ ምን አገባኝ? ይቺ ውሻ፣ የውሻ ልጅ! እኔ ካልሰራሁላት እውነትም ግርማ አይደለሁም። እንዲ፣ ኧረ ቀስ! ወዴት ነው የምትሄደው? ሽ፣ ረጋ በል። ምን ሆኗል ሰውየው? ጦረዬ፣ ጦረዬ! አቤት፣ አንዴ ወዲነ። እስኪ፣ ምን ፈልገህ ነው ማሪ? አንድ ያየሁትን ጉድ ልነግርሽ ነው። እስኪ እሱ ወንበሩ ላይ ቁጭ በይ። ብቻ የኔን ዘመዶች አየዋቸው እንዳትለኝ። ያው ማለት ነው። ምኑ ነው ያው ማለት ነው? ቢተውን ታውቂዋለሽ አይደል? ቢተው የኔን አጎት? አዎ። የእሱ የልጁ ልጅ እዚሁ ባህር ዳር ውስጥ ነው የምትኖረው። እንዴት? በለጡ በምን ታምር ነው እዚህ መጣ የምትኖረው? እሱን እንኳ ባትሰሚ ይሻላል። እነ ቢተው በግዳጅ ድረዋትን ወይስ ተጠልፋ መጣ ነው? ሁለቱም ቢሆን ባል ከፋ ነበር። የሆነው ግን በጣም የሚዘገንን ነገር ነው። ምንድን ነው እሱ? ማሪ ያሻትን ልጅ አንዱ ጨካኝ እግሮቿን ሽባ አድርጓት መለመኛ አድርጓታል። ምን ብታያት በጣም ታሳዝንሻለች። አንተ በለጥ ሁኔታ አይታት ነው። ማሪ ጊዮርጊስ ቤተ ክርስቲያን አካባቢ ቁጭ ብላ እየለመነች ነው። አሁን ቢሄድ አገኛታለሁ። ታገኛታለች ጥሩዬ። ግን ከዚያ በፊት እኔ አንድ ነገር ላማክርሽ ፈልጊያለሁ። ምንድን ነው እሱ? ልጅቱን ሽባ አድርጎ የሚያስለምንባት ሰውዬ ታውቋል አሉ። የት ነው ያለው? እሱም እዚሁ ባህር ዳር ውስጥ ነው የሚኖረው። መጥፎ ነገር ግን ሰውየው ሕፃናትን ከተለያዩ ሀገሮች እየሰረቀ አካላቸውን አጉድሎ ሲያስለምንባቸው አቁም የሚለው ሰው መታጣቱ ነው። እንዴት በሀገሩ ሕግ የለም ማለት ነው? ሕግም አለ ግን ሕፃናቱን ያን በመሰለ ጭካኔ የጎዳቸውን ሰው በጥቆማ ለማሳሰብ የሞከሩ ሰዎች ስለ ልጆቹ የሚናገርላቸው ትክክለኛ ምስክር ማግኘት ባለመቻላቸው ሰውየው ከተጠረጠረበት ወንጀል ነፃ ሊወጣ ነው እየተባለ ነው። ለበለጡማ እኔ መሰክርላታለሁ። ምን ብለሽ ነው የምትመሰክርላት? ያጎቴ ልጅ ናት። በዛ ላይ ሕፃን እያለች እግሮቿ ጤነኛ ነበሩ። እንደዚህ አድርጎ ሽባ ያደረገና የሚያስለምናት እሱ ነው ብዬ ነዋ። አይመሰክርላት። ከዚያ ወላጆቿም ለምስክርነት ይጠሩ ይባላሉ። ይጠሩ ወላጆቿ ማለት ደግሞ የአንቺ አጎትና ሌሎችም ዘመዶችሽ ናቸው። እነሱ ለምስክርነት ወደዚህ ወደ ባህር ዳር መጡ ማለት ደግሞ በአጋጣሚ እኔን ሊያገኙኝ ይችላሉ። በአጋጣሚ እኔን አገኙ ማለት ደግሞ ሊፈጠር የሚችለውን ነገር አይጠፋሽም። አሁን ከሰላሳ ዓመት በኋላ ደመመለሱን አይረሱትም ብለ ነው የእኛን ሀገር ሰው እያወቅሽው ጡርዬ እንኳንስ እንኳን ከሰላሳ ዓመት በኋላ ይቅርና ከሶስት መቶ ዓመት በኋላም ቢሆን ደሙን የማይመልሰው የለም። አይ እና አሁን ምን ይሻልናል? መሀሪ እኔማ አንቺን ላማክርሽ ብዬ ነው እንጂ ወስኛለሁ? ምኑን ነው የወሰንከው? የልጅቱን ወላጆች ያሉበትን ሀገር፣ ጉዳዩን ለያዘችው ጠበቃ ልነግራት ወስኛለሁ። እና የጥቁር ደሞ ጉዳይ በሱ የፈለገው ነገር ይምጣ እንጂ በዚያች አንድ ፍሬ ልጅ ላይ እንደዛ የተጫወተባትን ሰው ምንም እንዳላረገ ሰው ሆኖ እንዲለቀቅ አልፈልግም። ሽሞት መጣ ቢሉት አንዱን ግባ በለው። አላይ ሀገር ሰው፣ እኛም ከአንድ ሞት በላይ ስለማይመጣብን በበለጡ ላይ የተጫወተባትን አረመኔ ማጋለጥ አለብን። እኔም የወሰንኩት እሱን ነው። አሁን ብሄድ በለጡን አገኘታለሁ? ወጭ ብላ ስትለምን ታገኝታለሽ። ጦር፣ እንግዲያውስ አሁኑን ሂጄ ማየት አለብኝ በምታየው ነገር ግን በጣም አዝነሽ ነው የምትመለሽው። ጥሩ ቢሆንም አያታለሁ። አንተ ሰውዬ ግን ቆይ፣ ጤነኛ ነህ አልመስልም፣ አትመስለኝም። ብትሆን ኑሮ እኔ አንተ ለምንም የማልፈልግ ሰው ነህ እያልኩ አባቴ ይሄ ልጅ ለትዳር ፈልጋለሁ አትለውም ነበር ገንዬ እኔ እኮ ገንዬ አትበለኝ ስሜ ገነት ነው እንጂ ገንዬ አይደለም ሲወዱሽ አታውቂም እንዴ ሲያፈቅሩሽ አለዘፋኙ አንተስ ሲጠሉ አታውቅ ምን አድርጌሽ ነው የምትይኝ ምንም ባታረገኝም ምንህም አይመቸኝም? ፍቀኛ እንደሌለሽ ደግሞ አባትሽ ነግረውኛል አዎ የለኝም እና ምን ይጠበስል ምንም አይጠበስ ለማንኛውም ከአባትሽ ጋር ያገናኘን ደግሞ የሥራ ጉዳይ እንጂ የአንቺ ጉዳይ ብቻ አይደለም አቶ ግርማ ከአንድ አንድ ነገር ብቻ ለምነ ግን፣ አንቺ ለምነሽ ምንም ነገር ቢሆን ከማድረግ ወደ ኋላ አለልም። እሺ እባክህ፣ እባክህ፣ እባክህ፣ እባክህ። ምን እባክህን? ተወኝ። ብችል እኮ ተውሽ ነበር፣ ግን ግን አልቻልኩም። ሰው አልወድህም ሲባል እንዴት አይገባውም? ሰው እወድሻለሁ ሲባል እንዴት አይገባውም? አንድ ነገር ልንገርህ፣ ከአሁን በኋላ አባቴን ስለ እኔ ጉዳይ እንዳታነጋግረው። ከአባትሽ ጋር የምገናኘው በስራ ጉዳይ እንደሆነ እኮ ቅድም ነግሬሻለሁ። የእኔ አባት ነጋዴ፣ አንተ የሂሳብ ባለሙያ። ቆይ ምንድን ነው የሚያገናኛችሁ? ብዙ ነገር ያገናኝናል። እኔ ከዚህ ቢሮ ከመግባቴ በፊት በግብር ሰብሳቢነት ስሰራ ነበር። ከአባትሽ ጋር የምንተዋወቀው ደግሞ ያኔ ነው ነው። አሁን ደግሞ ከአባትሽ ጋር በግል ስራ ምክንያት እንገናኛለን። የምን ስራ ማለት? ከእኔ አባት ጋር የሚያገናኛችሁ ምን አይነት ስራ ነው? እኔና አባትሽ ስሚንቶ እያስመጣን አየር ባየር እንሸጣለን። በህጋዊነት ነው ወይስ በህገ ወጥ መንገድ? እሱን ሂጂና አባትሽን ጠይቂያቸው። አንተ ሰውዬ ምንህም ስላላማረኝ፣ ይሄኔ አባቴን በህገ ወጥ ንግድ ውስጥ አስገብተው ይሆናል። የሚጠቅማቸውን የሚያውቁት አባትሽ ናቸው። እሳቸው ደግሞ እንደ አንቺ ሞኝ አይመስሉኝም። ምን አልክ? አንተን መጥላቴ ነው ሞኝነት? መልሱም በትክክል መልሰሸዋል። የእኔ ሞኝነት ምን እንደሆነ ልንገርህ ሰው ነህ ብዬ አንተን ቆሜ ማውራት ነው ሞኝነት። እሺ ሞኝነትሽ እኔን መጥላትሽ እንደሆነ በቅርቡ ታይዋለሽ፣ ሞኝ ዳጊ። አንቺ ስትመጪም ቤቱ ቁልፍ ነበር? አዎ ቁልፍ ነበር። እኔ እራሴ ነኝ ከፍቼ የገባሁት። እትዬ ተዋቡ የት ሄዳ ነው። እትዬ ተዋቡ እኮ ከኛ ቤት ሌላም ልብስ እንደምታጥብና እና አንዳንድ ትናንሽ ስራዎች እንደምትሰራ ነግራናለች። ለምን እኛ ደሞዝ ጨምረልላት የእኛም ቤት ስራ ብቻ አሰራም። እኔም እንደሱ ብያት ነበር። ታዲያ እምቢ አለችሽ? አዎ። ለምን እነዚያ ልብስ የማጥብላቸው ሰዎች ለእኔ በጣም ጥሩ ሰዎች ናቸው፣ ስለዚህ እነሱ ሳያስቀይሙኝ እኔ ስራ መተው አልፈልግም ብላለች። እኔ እኮ እሷኑ ይደክማታል ብዬ ነው እንጂ የእኛም ቤት ስራ አጉድላለች ለማለት ፈልጌ አይደለም። እሱ ገብቶኛል። እኔም እንዳንተ አዝኜላት ነው ሌላ ቤት መስራቱ ይቅርብሽ ያልኳት። እምቢ ካለች ምንም ማድረግ አንችልም። እንግዲህ እሷ ግለኛ ሰራተኛ ነኝ የምትባለ ወይስ እናት? ለእኔ ግን እናቴ ናት። እንዴ ለእኔም እናቴ ናት። እውነት ለመናገር እትዬ ተዋው ፍቅር የሆነች ሴት ናት። ሲከፋን ተከፍታ፣ ስንደሰት ደግሞ ተደስታ፣ ካለቀስን አልቅሳ፣ ኧረ ኧረ እሷ እሷ አንዳንዴም ከእናት በላይ ናት። በተለይ ለአንቺ ያላት ፍቅር... ካልክስ ለአንተ ያላት ፍቅር ነው የሚገርመው። ስምሽን ስጠራው እንኳን ዳግሜ እያለች ነው የምታቆላምን። ፈልዬ የምባለው እሱ እኔ ነኝ። ለነገሩ እሷ ሁለታችንም እኩል ነው የምትወደን። አዎ፣ በእሱ ሀሳብ እኔ እንስማማለሁ። በእሻው፣ መክሰሳችንን አቅርቢና እንብላ። በዚህኛውም ሀሳብህ እስማማለሁ። ተስማማሽ? እስማማለሁ የሚለውን ጥሪ ተጫኘዋ። እሺ፣ ይኸው ተጭኘዋለሁ። ገነት ጓደኛ እንደሌላት ከአባቷ ማረጋገጡን ግርማ ነግሯታል። እሷም በእምቢ ተዋጸንታለች። ምን ይፈጠር ይሆን? ክፍል ዘጠኝን በቀጣዩ ሳምንት ይዘን እንቀርባለን። ተዋንያን ባንቺ አምላክ አዲሱ እንደ ገነት፣ መንግሥቱ ዕረታ እንደ መሐሪ፣ አሳሱ መንግሥቴ እንደ ጥሩ ሰው፣ ሕይወት ደምለው እንደ ኢየሩስ፣ ከፍ ያለው እሸቴ እንደ ግርማ፣ ደግሰው መንግሻ እንደ ፈለቀ፣ ልዕልት ስነ ፀሐይ እንደ ዳግማዊት ነበሩ። ደራሲ